የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ግብፅ አመሩ። የሀገሪቱ የፖለቲካ ትኩሳት ከፍ ማለቱን ተከትሎ ኢሳያስ ወደ ግብጽ ካይሮ ገብተዋል። የኢሳያስ አፈወርቂ የካይሮ ጉዞ ሰሞኑን በኢትዮጵያ በተደረገው የህዝብ ተወካዮች ምክር ቤት ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ባሰሙት ጠንከር ያለ ወደብ ፍላጎት ጋር ተያይዞ ነውም ተብሏል። በዚህም በምስራቅ አሰብ አቅጣጫ ድንገተኛ የኢትዮጵያ ጥቃት ሊከሰትብኝ ይችላል በማለት ስጋት ዝግጅት ላይ የቆዩት ፕሬዚዳንቱ በሌላ የሀገሪቱ ምዕራብ ክፍል ሱዳን አቅጣጫ አዲስ ጦር መጣው እያላቸው ይገኛል። ይህ ጦር ጀነራል አብዱልፈታህ ጦር የሚፋለመው ጀነራል ሐምዶን ዳጋሎን ጦርነት ነው። ፕሬዚዳንት ኢሳያስ ጀኔራል አልቡርሃን በመደገፍ ሰፊ ወታደራዊ ድጋፍ ሲሰጡ የቆዩ ሲሆን፣ አሁን ደግሞ ከሰሜኑ ዳርፉር አቅጣጫ ድል የቀናው ጀነራል ዳጋሎ ጦር በዚሁ የድል መንፈስ ወደ ማዕከላዊ የኤርትራ ድንበር ድረስ በመዝለቅ ሙሉ ሱዳን እቆጣጠራለሁ እያለ ይገኛል። ይህ ሁኔታ አስመራን ብሎም ካይሮን ጭምር አስደንግጧል ተብሏል። ሁለቱም አካላት የጀነራል ዳጋሎ ጠላትና የጀነራል አልቡርሃን ደጋፊዎች ናቸው። በሁኔታው የደነገጠው የግብጽ የሱዳንን የውጭ ጉዳይ ሚኒስትር ካይሮ ድረስ በመጥራት ስጋቱን አሰምቷል። በቀናት ልዩነት ውስጥም የኤርትራው ፕሬዚዳንት ኢሳያስ ጉዟቸውን ወደ ካይሮ አድርገዋል። በምስራቅ አሰብ ደግሞ ኢትዮጵያ መጣው ቀረው እያለች ነው የሚሉት ኢሳያስ አሁን ደግሞ በምዕራብ ኤርትራ አቅጣጫ ባለው የሱዳን ክፍል የጀነራል ሐምዶን ዳጋሎን ጦር እየገሰገሰ ይገኛል። ኢሳያስ መሀል ላይ ግራ ገብቷቸዋል። አማራጫቸው ወደ ግብጽ በማምራት ፕሬዝዳንት አልሲሲን የተማጸኑ መስለዋል። የኤርትራው የውጭ ጉዳይ ሚኒስትር ኢሳያስ ወደ ካይሮ የተጓዙት በግብጹ ፕሬዝዳንት አልሲሲ ግብዣ መሆኑን አስታውቀው ይፋዊ ለስራ ጉብኝትም ለአምስት ቀናት እንደሚቆዩ ተናግረዋል። የግብጽና የኤርትራው የሁለትዮሽ የትብብር ስምምነት፣ ከግብጽ ብሔራዊ ሙዚየም ምርቃት መገኘት የሁለቱ ፕሬዝዳንት የመገናኛ ምክንያቶች እንደሆኑም የአገሪቱ የውጭ ጉዳይ ሚኒስትር በኤክስ ገጻቸው አስታውቀዋል። ለግብጽ እና ለኤርትራ መንግስት ታላቅ ስጋት የሆኑት ሁለቱ ሀገራት ናቸውም ተብሏል። እነዚህም ሀገራት ኢትዮጵያና ሱዳን ናቸው ሲሉ ግብጽና ኤርትራ ይስማማሉ። ኤርትራ የራሷ አሮባት የሰውታ ማስላለችን ሆኖባታል። በኢትዮጵያ የውስጥ ጉዳይ ጣልቃ እየገባች ነው የምትባለው ሳያበቃ ሱዳን ላይ መታየቷም አነጋጋሪ ሆኗል። ኢትዮጵያ ውስጥ በሚደረጉ ጦርነቶች ሁሉ እጇ አለበት የምትባለው ኤርትራ ዛሬም ሱዳን ውስጥ ወታደሮቿን ወደ ሱዳን እየላከች ትገኛለች ተብላለች። ነገሩ ግራ ሲገባት ሌላ ወገን ፍለጋ ወደ ግብጹ አልሲሲ መማጸኗ ግርምትን ፈጥሯል። ባለፈው ዓመት አስመራ ተጉዞ የነበሩት የግብጹ ፕሬዚዳንት አልሲሲ በሰዓታት ውስጥ የተመለሱ ሲሆን ኢሳያስ በተቃራኒው አምስት ቀናትን እንደሚቆዩ ተዘግቧል። ግብጽና ኤርትራ ጀኔራል አልቡርሃንን ይደግፋሉ። የተባበሩ አረብ ኤሚሬቶችና ሊቢያ እንዲሁም ሌሎች አጎራባች ድጋፋቸው ለጀነራል መሐመድ ሐምዶ እንዳጋለው እንደሆነ ይነገራል። ኤርትራ ለጀነራል አልቡርሃን ሚኒሻና ወታደራዊ ማሰልጠኛነት ታገለግላለች። በዚህም ተጨማሪ የጦር ኃይል እያገኘች እንደሆነች ይነገራል። ይህም ጀነራል መሐመድ አምዶን ዳጋሎን በግብጽና ኤርትራ ላይ ጥርሳቸው እንዲነክሱ አድርጓቸዋልም ተብሏል። በዚህም አያበቃም። ጦርነቱ እየከበደ ሲመጣ ኤርትራ የጦር መሳሪያዎችን መደበቂያ ሆናለች ተብላለች። ሌላኛው ዳጋሎን በኢሳያስ ላይ ቂም እንዲይዙ ያደረጋቸው ትልቅ ምክንያት ጦርነቱ ከመጀመሩ በፊት አስመራ መጥተው ስለ ጦርነቱ መጀመር በግልጽ ያወሯቸውን ጥብቅ ሚስጥር ለጀኔራል አልቡርሃን አሳልፈው በመስጠታቸውም ነው። ከዚህም ባለፈ ፕሬዚዳንቱ ጀነራሉን በቤተ መንግስታቸው ተቀብለው በሚገባ ማስተናገዳቸውም ይነገራል። በቅርቡም ከውጭ ጉዳይ ሚኒስተሩ ጋር መክረዋል። እነዚህና ሌሎችንም ምክንያቶች በመመልከት ዳጋሎ ኢሳያስ ላይ ጠበቅ ያለቅ ጥያቄም ተብሏል። በዚህ መል ደግሞ ከሰሞኑ ዳርፉር አቅጣጫ ጀነራል መሀመድ ሀምዶ እንዳጋል ጦር ከባድ የሚባል ድልን አስመዝግቧል። ከዘጠኝ ወራት በላይ ከባድ ፍልሚያ ደረግበት የነበረችውን የሰሜን ዳርፉር ዋና ከተማ ሄልሻሸርን ተቆጣጥሯል። በዚህ ጦርነት የሱዳን ብሔራዊ ኃይል ከባድ መጠነሰፊ መጠነ ሰፊ ጉዳት ኪሳራን እያስተናገደ እንደሚገኝ ምንጮች ጠቁመዋል። አሁን ግብጽና ኤርትራን ክፉኛ እያስደነገጠ የመጣው ጉዳይም ይህ ነው ተብሏል። የዳጋሎ ጦር ሰሞኑን ባገኘው ከፍተኛ የውጊያ ድል በመነሳሳት ወታደራዊ አቋሙን በማደራጀት ቀጣይም ወደፊት እንደሚገሰግስ አስታውቋል። አሁን ባለፈው ሁኔታ በሱዳን ውስጣዊ አስተዳደር ሰፊ ነው የሚባልለትን ግዛትና አብዛኛውን የሱዳን ደቡባዊ ክፍል ተቆጣጥሮ የሚገኘው የጄኔራል መሐመድ አምዶን ዳጋሎን ጥምር ጦር ነው። ሱዳን ከሊቢያ የምትዋሰንበትን አቅጣጫ ሳይቀር ጦሩ ተቆጣጥሮታል ተብሏል። በሌላ አቅጣጫ የጄኔራል አብዱልፈታህ አልቡርሃን ጦር ደግሞ ከቀይ ባህር ፖርት ሱዳን ጀምሮ ሱዳን፣ ኢትዮጵያና ኤርትራን እስከምታዋስንበት ድረስ ያለውን ድንበር ብሎም በሰሜን ዳርፉር የተበረታተው ብሎም ዋና ከተማዋ ካርቱምን በካተተ መልኩ ማዕከላዊ ሱዳንን ይዟል። በሰሞኑ ዳርፉር የተበረታተው የዳጋሎ ጦር እገፋ አለው ቀሪውን የሱዳን ክፍልም እቆጣጠራለው ሲል ተደምጧል።